ሰላም፣ እንዴት ናችሁ? ውድ ዩቱብ ቻናላችን ቤተሰቦች እንደምንሰነበታችሁ? እኛ ፈጣሪ ይመስገን በጣም ደህና ነን። ዛሬ እንግዲህ በጣም ከበድ ባለና ትንሽ ግራ በሚያጋባ ማለት አለ አይደለ፣ ባልጠበቃችሁት መንገድ ከች ብያለሁ ቤተሰብ። ያው ማለት ይከብዳል። የው ዛሬ ዋናው አላማዬ እናንተም ስትጠይቁኝ ስለነበር ባለፈው መንጌም ጠይቀን ነበርና እንግዲህ ማስቴና እኔ ምን እና ምን እንደሆነ ቤተሰብ ዛሬ ታውቃላችሁ ማለት ነው። እና ብቻ ከበድ በቃላት ሳይሆን በተግባር ነው ማሳያችሁ ዛሬ ማለት ነው። እና ብቻ ቪዲዮ ደብቶወድ ተስፋ አደርጋለሁ የእናንተም ጥያቄ ስለሚመለስ። ታዲያ ቤተሰብ ለቻናላችን አዲስ ከሆናችሁ ሁላችሁም በትህትና ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር እያደረጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። ይኸው እንግዲህ ማስቴ ምንም ታውቀው ነገር የለም ነይ ብዬ ቀጥሬያታለሁ። እየመጣች ነው እንጠብቃት መልካም ቆይታ የሆነላችሁ። እስኪ እንዴት ነሽ? ሰላም ቤተሰብ፣ ሰላም። የምር ቤት እኮ ስራ

እረ ጥርስሽ ርገፍሽ አይንሽ እንጨፍኝልኝ። ኧረ እኔ አልጨፍነውም። እንደዚህ አንዴ ሰው እንዲያፈር እያደረገ ነው፣ እንዲሁም ጨፍ ነው ጃጅ እያለ እንችግር አለው። ደንዲ ታቂያልሻ? ያውቃ። ስለዚህ የሚዋደዱ ሰዎች ደግሞ የምሬን እኮ ነው። ለምንድን ነው የምትስመኝ? ስለምወድሽ። ጨምረህ አይደለ? ታምሪያለሽ ክታቂያለሽ እና ተስማምተሻል። የምሬ ነው። ምን አለ የቤተሰብ ፊት ስለሆነ እንደየደብርሽ ብዬ ነው። ሳማት፣ ሳማት፣ ሳማት አለ። ከቤተሰብ ፊት በላንታር አርሴ መጸበል ግባ ጸበል ሆ ሰበለው ችግር የለውም እገባለሁ ምን ነው? ካሁን ቀደም ስሚሻላቅ አይ ማውቅም፣ አፈልግልኝም በቃ ልሳምሽ እና ወደ እኔ ዙሪያ እኔ ጉንጭሽን መሳብ የሚፈልግ ታያለሽ መጀመሪያ ነገረኛ

እና ታዲያ ከወደድሽኝ ልሳምስ? አይ፣ ዛሬ በቃ ከመሬት ተነሳና፣ በቃ ከቤተሰብ ፊት ቤተሰብ እያየ አገር እያየ ሳማት፣ ሳማት፣ ሳማት ቢለኝ ነገር ተነሳ። አንተ ሥራ ትያዝ። ከምር ነው የምር ነው ችግር አለ ብዝምሽ ስርዓት ያዝ እንጂ እንዴ እሺ ምንድነው ችግሩ ብዝምሽ አብርሃም ስርዓት ያዝ እሺ ምንድነው ችግሩ ብዝምሽ ማ ካሜራ ስላለ ነው እ ካሜራውን አጥፍቼ ልሳምሽ ካሜራ ስላለ ማለት እኮ እሺ ካሜራ አጥፍቼ ልሳምሽ ለምንድን ነው ካሜራ አጥፍተስ ቢሆንም ስሜኝ እንዴ ምን ችግር ስለምወድሽ ነው አረ አብርሃም አላማረብህም ስርዓት ያዝ እንዴ ምን ማለት ስርዓት ያዝ ማለት ቆይ አንተና እኔ ምንድነን ምንድነን ምንድን አሁን አሁን ስለአንቺና እኔ ምንድን ነው የምናወርበኝ? እኔ ኩል ሳምሽ ነው ያልኩኝ። ምንድን ያማርልኝ እያልካተበሽ ቀጥ እንጂ እና አስሚኝም አልስምም። ምን አሁንስ ደግሞ እኮ እንስራ እያላችሁ አንደኛችሁ አበዛችሁት። የሚሰራውንም አይሰራውን ዝም ብላችሁ መቃባት ምን ችግር አለው? አሁን ቤተሰብ ፊት ይምር አብርሃም፣ ስራት ዝ በቃ በቃ፣ እሺ ማንሳሳምበት ምክንያት ንገረኝ። አንተና እኔ አንተና እኔ ምንድን ነው ምን ሆነ? አንተና እኔ ከንፈር ከንፈር የምንሳሳም ምንና ምን ነው? ከንፈርና ከንፈር የሚሳሳም እሺ፣ ምንና ምን ነው? ከንፈር ከንፈርና ከንፈር የሚሳሳም እሱን የሚያውቁት እንድና ጠይቃቸው። እና በቃ ለዚህነ ለዚህ ነው። አንተ ደግሞ ምን ምን እየሆንክ ነው የመጣኸው? እስኪ ቤተሰብ እስኪ ቪዲዮ እያየሽ ነው አይደል? የሚሳሳሙ ነው የምናገባኝ። ምስ በጣም ብዙ እኛ ከፌ መሰል የአንቺን ከንፈር መሳቡ ምንድ ችግሩ? ታይ ታይ ቤተሰበ እናንተ ፊት ታይ። ግን የተቆጣሽ ነው የምር። በቃ ትቆጭ አትቆጭና ማለት ነው። የሆነ ነገር ል እሺ አይነሽን ጨፍኝ እሺ። አትረቂኝ ምን ሆነሽ ነው ዛሬ? ምን ሆንኩ? ምንም ችግር አለው ታዲያ? ብስንሽ ስራ አትያዝልኝ እሺ። አንዴ ብቻ የምር አንዴ ብቻ ነው። ከዚያ እኔ ቤተሰብ ያው ሁለተኛ ልላት በቃ። እኛ እንድንፈምስ እንድንለወጥ አንዴ ከንፈራ ምሻል ሰማት ፍቀዱልኝ። የምር አንዴ ብቻ በግድህ ምስምሽ የምር አንተ ክላለኝ እናቴ ትሙት። አብርሃም ከዚህ በኋላ አንድ ራሱ ስታወራ እንዳልሰማ እንዴ! ኧረ የምር በሻቀጥ እሺ፣ አላወራም ችግር የለም። አንቺና እኔ ማነሳሳምበት ብቻ በደብ ነገርኝ። በቃ ችግር የለውም። አንቺና እኔ ማነሳሳምበት ምክንያት ንገርኝ። ቤተሰብ ፊት አልሳምም የምትይ ከሆነ ችግር አንተና እኔ ፍቅረኛ ማቾች ለምን? ምንድን ነን? አንተና እኔ የምንሳሳመው? ኦ እንደዛ ነው እንዴ? ቤተሰብ እኔ የምልሽ ከፍቅረኛ ሞች ውጪ ከንፈር ከንፈር አይሳሳምም። ኧረ ገደል ግባ እጭ እሺ፣ አይሳሳምም በቃ ተውኩት። ቤተሰብ ምክንያቱም ከፍቅረኛ ሞች ውጪ አይሳሳም ማለች ለካና ይሳሳ አሁንም ገባኝ። በነገራችን ላይ መስቴ ባለፈው መንጌ ጠይቆን ነበር አይደል? ስለ አንቺና እኔ ማንነት ጠይቆን ነበር፣ ቤተሰብ ኮሜንት ላይ ማስቴ እናንተ ምንናይላሉ እና አንችና እኔ ምንና ምን እንደሆነ ለማሳየት፣ ለመንገር፣ ለማሳወቅ ነው የጠሩት እና ምንና ምን እንደሆነ ለማሳየት እንደዚህ አድርገን ግን ታሳየው ምናልባት አሁን ዝም ብለን ፍቅረኛሞች አይደለንም ጓደኛሞች ምናምን ነገር ብንላቸው ላያምኑን ወይም ዝም ብሎ ቀለል ይላል። በዛ ላይ ሰው በደንብ እንዲያየው ላያምኑን ይችላሉ። ማለት ያው አሁን ልሳሚስ ስሪ ፍቅረኛ ብትሆኚ ትስሚኝ ነበር አይደል? እንደዚህ ጓትም ነበር እዚህ ማረጋገጫ ነው። አራኒ መጀመሪያ ማለት እሺ፣ እሺ እና ደስተኛ ሆኜ ቤተሰብ ምንድን ነው አንቺ ለኔ ማለት ደብሮሻል በመናገር

እኔ ግን ምታውቀው አልመሰለኝም ነበር። እሺ እሺ ካላወኩትም በዛ አውቃለሁ አይደል? ቤተሰብ በዛ አውቃለሁ። ነገር ያው እንግዲህ ቤተሰብ ይሄ ጥያቄ ሁላችሁም ጥያቄ ነበረ። እንግዲህ አብርሽና እኔ ፍቅረኛ ማቾች አይደለንም። እንግዲህ አብርሃም ማለት በጣም የምወደው የማከብረው ጓደኛዬ ነው። እኔም ጓደኛው ነኝ። በቃ እንደዚህ ነው ተመለሳላችሁ። ከዚህ በዘለለ ሌላ ምንም አይነት ግንኙነት የለም። አዎ ያው እንግዲህ ማስቴ ናኔ ማለት ያው ጓደኛሞች ነን። ማስቴ ማለት ለኔ እንጃ ብዙ ነገር ናት። በጣም ወዳት፣ በጣም ማከብራት፣ እህቴ ጓደኛዬ። ምን እንደውሳክሽ ዋሻ እንደውም አሳንሰህብኝ ነው። እና ያለው ነገር ቤተሰብ ይሄን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። ያው እውነታውን አውቃችኋል። የመንጀም ጥያቄ ተመልሶለታል፣ የናንተም ጥያቄ ተመልሷል። አዎ በጣም ብዙ ሰው ነበር የሚጠይቅ። ደግሞ ፍቅረኛ አማቾች ነው መሰል የምንመስለው፣ ያው ከማዋደዳችን ከመግባባታችን የተነሳ በዚህ አጋጣሚ ያው ገበያ ምናምን ዘግቼ ከሆነ ተለቃላቅቅያለውኑና ውሰዱ ውሰዱልን። ከምር እኮ ብዙ ገበያ ዘግቼብ ሳይሆን አይቀር እኔ። እስካሁን ስንት ልጅ ወልድ ነበር እስካሁን አንቺ ምክንያት ቁም ይቀራች። እናንወዳችኋለን፣ እናከብራችኋለን። ያለው ነገር ይሄ ነው ቤተሰብ። በቃ መልካም ጊዜ ይሆንላችሁ። ባይ ባይ።